ሰበር መረጃ አለን። በትግራይ ክልል የሚገኙ ተፈናቃዮች መንግስት ወደ ቀድሞ መኖሪያችን ካልመለሰን በራሳችን መንገድ እንመለሳለን ብለዋል። ከሰሜኑ ጦርነት ጋር በተገናኘ በሚሊዮን የሚቆጠሩ ዜጎች አሁንም በመጠለያ ጣቢያዎች ውስጥ ይገኛሉ። የፕሪቶሪያው ስምምነት ተግባራዊ ይደረግ በሚል ለአምስት ዓመታት ሲጠብቁ የነበሩ ዜጎች አሁን ላይ መንግስት ካልመለሰን፣ ሰላማዊ ባልሆነ መልኩ ለመመለስ እንገደዳለን ብለዋል። በትግራይ ክልል በነገ ዕለት ትምህርት እንዲሁም ስራ ዝግ ይሆናል ተባለ። በትግራይ ክልል በነገ ዕለት ለሚደረግ ሰላማዊ ሰልፍ ትምህርትና ስራ ዝግ እንዲሆን መደረጉን የሰልፉ አስተባባሪዎች ለአደኒውስ ተናግረዋል። ህዝብ የመጨረሻ ተስፋ ቆርጦ ባለፈውም ሰልፍ ሆነ ከሰልፉ በፊት መልእክቶች እያስተላለፈ ነበረ። ማለት የማትመልሱ የማንመለስ ከሆነ ግን በራሳችን መንገድ እንመለሳለን የሚል ማለት ነው። ስለዚህ የባለፈውም ሰልፍ አንድ ምልክቶችን አይተንበታል። የፕሬዚደንት ኦፊስ በሀይል ገብቷል፣ ህዝቡ ማለት ነው። ስለዚህ ይሄ ጉዳይ ወደ ግጭት ሊያመራ ይችላል። ካመራ ደግሞ ለትግራይ ህዝብም ሌላው ህዝብም ጥሩ ነገር አይፈጠርም። የሰልፉ አስተባባሪ ብሪክቲ ኃይሌ አምስተኛ ክረምት እዚህ አንከርምም የሚል ዓላማ ይዞ ለሶስት ተከታታይ ቀናት ተፈናቃዮች ሰላማዊ ሰልፍ በመቀሌ ከተማ እየተደረገ ይገኛል። መጪው የክረምት ወቅት መሆኑን ተከትሎ ተፈናቃዮች አሁን ካለው በበለጠ ችግር ውስጥ ከመግባታቸው አስቀድሞ ወደ ቀያቸው እንዲመለሱና የፕሪቶሪያው ስምምነት እንዲከበር ጥያቄ ማቅረባቸውን ተናግረዋል። ከዚህ ቀደም ተመሳሳይ ጥያቄ መቅረቡን ያስታወሱት የሰልፉ አስተባባሪ ምላሽ የማይገኝ ከሆነ ተፈናቃዮች በራሳቸው መንገድ ወደ መኖሪያቸው እንመለሳለን ማለታቸውንም ገልጸዋል። በሙሉነት የፕሪቶሪያ ውል የሚከበር የሚል መልእክት የምናስተላልፍበት ቀን ነው። ስለዚህ በጣም ብዙ ሰው ይገኛል ብለን እንጠብቃለን። ተማሪዎች ትምህርት ቤት ተዘግቶ፣ ሰራተኞች ስራ ተዘግቶ፣ ሁሉም የንግድ ቤቶችም ተዘግተው እዚህ እንዲውል ጥሪ ቀርቧል። ስለዚህ ለነገ ደግሞ መዝጊያም ስለሆነ የሰልፉ መዝጊያም ስለሆነ ትልቅ ሰልፍ ይሆናል ብለን እንጠብቃለን። የሰልፉ አስተባባሪ ኮሚቴዎች ከክልሉ ጊዜያዊ አስተዳደር ሰኔ አስራ ሶስት ኢትዮጵያን ትምህርትና ስራ ዝግ እንዲደረግ እና የፕሪቶሪያው ስምምነት ይከበር የሚለውን ጥያቄ መላው የትግራይ ሕዝብ ሰላማዊ ሰልፍ በመውጣት እንዲጠይቅ ጥያቄ ማቅረቡን እና ይህም ፍቃድ ማግኘቱን አመላክተዋል። በመሆኑም ሰኔ 13 በዕለተ አርብ ትምህርትና ስራ ዝግ በማድረግ ሰልፍ በመላው ትግራይና በተለያዩ የዓለም ሀገራት የሚደረግ ይሆናል ብለዋል።